ነበር ዜና። እነዚህ ጥንዶች ሰሞኑን እንግዲህ እየተሞጋገሱ ወይም ደግሞ እየዘፈኑ ይገኛሉ ለዚህ ደረጃ ስለበቃቸው በጣም ደስ ብሎናል። በመቀጠል ደግሞ ነጌ ወደ ዱባይ የሚገቡበትን ቀን ላበስራችሁ ብዬ ነው። ሰላም ሰላም ሰላም አለይኩም ወረመቱላ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላም እና ጤና ደስታ መኝላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ተከታተሉኝ። ነጌ እንግዲህ ሩት ታዬና አብረሽ ወደ ዱባይ ግብት የሚሉበትን ቀን የመጨረሻ ቀናት ዛሬ ማለት ነው። ሌላኛው ደግሞ እንግዲህ እየተሞጋገሱ እንደ ክብሬ ሞገስ ነሽ ውለታሽ አለብኝ እያለ ነበር አብርሽ። በመቀጠል ደግሞ ሩታየ እንግዲህ ምንድን ነው ያለችው እናንተ ረብን ነገር ነው ያረቸው። እኔ ረሳሁት ማለት ነው። ወይኔ ዘፈናቸው። እኔ ዘፈን ላይ ብዙም አይደለሁም፣ ነገር ግን ያም ሆነ ይህ እኔ እንደዚህ የሆናችሁ ቅፍ ድግፍ ተደራርጋችሁ ስላየዋችሁ በጣም ደስ ብሎኛል። በሁለተኛ ደረጃ ደግሞ እንግዲህ ብዙ ሰዎች ፍቅር ከሁለቱም ወንዶች ጋር ውጭ ሆናለች፣ እሱም ከቡሪክና ከፉፉ። ስለዚህ ፍቅርን ይዞብን ብቻ እንዳይመጣ አደራችሁ የምትሉም ልጆች አላችሁ። ረ በህግ አምላክ አብርሽ እኮ አድጓል፣ በቃ አደገኩ። መጀመሪያ ልጅነት ነበረበት ልጅነት ጨርሰዋል ማለት ነው። ሩታም ደግሞ ያው ልጅነት ነበረበት ልጅነት ጨርሳለች። ስለዚህ ፍቅር እንዴት ብሎ ነው ይዞት የሚመጣው? አልገባኝም በመጨረሻ ስቴፕ ላይ። ለማንኛውም ዱባይ ነጌ እንደሚገቡ ያው ሁላችሁም ታውቃላችሁ ብዬ አስባለሁ። ካላወቃችሁም ልንገራችሁ፣ ነጌ የሩታዬ የቀለበት ላ አይደለም፣ ረበለያው ከዛ ይራዘማል። ምክንያቱም ሰኞ ቀን ወሚሆነ ቀን ነው ይደረጋል የተባለው ማለት ነው ነጌ ግን ወደ ዱባይ የሚያቀጥኑበት ወይም ደግሞ የሚያመሩበት ቀን ናት። ስለዚህ በዛ ቀን እንዴት ነው በሩታ ቀለበት ይደረጋል በተባለው ፍቅርን ይዞ ይመጣል ብላችሁ የምታስቡት እንዴ? ረ ወገን እየተሳሰብን ሁነቴ ነው ብላችሁ እነሱ ከዛ ሙሻኪል ወጡ ብለን እፎይ፣ አሁን ወደ ዱባይ መጥተው ቀለበት አድርገው ሊመለሱ ነው ብለን እኛ ደስ ብሎን ደስታውን ታጣጥመን ሳንጨርስ ፍቅርን ይዞ ነው የሚመጣው። ፍቅር ከፉፉና ከብሩክ ተለያይታለች። ስለዚህ እሷን ይዞ ነው የሚመጣው ልጅ እኳላም ነው እምትሉም አላቸው። ወይኔ በላቸው አብርሽ፣ ወይኔ በላቸው አብርሽ። ሳተና ሳተና፣ የሆነ አቃጥሎ ድፍት የሚያደርግ ነገር አምጥጣ አምጥጣ። ይኸው ለዚህ በቃ ማለት ነው፣ ለማንኛውም ስራና ተግባር ወይም ደግሞ ስራና የጀርባ ማንነታቸው አንድ አይደለም የምላቸው በምክንያት ነው። ስለዚህ እዚህ ሚዲያ ላይ እኔ በምናገረው ነገር እና ከጀርባ ያለው ማንነት አንድ አይደለም በፍጹም ማለት ነው። እንደዚህ ነበል በል ነገር አላወራም ላይ ከጀርባ ሚዲያ ላይ ነው የማወራው። እና አብርሽና ሩታም ደግሞ የሚሰሩት ሚዲያ ላይ የሚሰሩት እና ከጀርባ ያለ ማንነታቸው አንድ አይደለም ለማለት ፈልጌ ነው። ሰምታችኋላ ትዳር ሌላ ነው፣ ሚዲያ ሌላ ነው። ማንነት ሌላ ነው፣ ሚዲያ ሌላ ነው። ስለዚህ እነሱን አይገልጽም ማለት ሚዲያ ላይ ባለው ነገር ማለት እንዲህ መልካምነታቸውም እነሱን አይገልጽም ወይ ልትሎ ትችላላቸው። እሱን ይገልጻል መልካምነታቸው፣ ከጀርባም እንደውም ከጀርባ ይበልጣል። እውነት ለመናገር እውነቱን ስነግራችሁ ማለት ነው ከቪዲዮ ጀርባ ይበልጣል። እንደ ምስኪን እኮ ናቸው ከጀርባ ብታዩ ማለት ነው። እና ሚዲያ ላይ ነው እንደዚህ ቅብጥ የሚሉብን። አሁን ግን እየዘፈኑም ይገኛሉ ማለት ነው። ማነው ጠብቆ የሚያሰጠው እያለች ነበረ ሩታዬ። ወይኔ እኔ እኮ ዘፈን አላቅም አላቅም። ብቻ የትላንት ነው ያብርሹም እንትሱም ሳአዲናት ርእሳ አድርጋ የጻፈችው ያየሁት እንጂ ሙዚቃው ረስቸዋለሁ። እውነቴን ነው የምላችሁ። ክብሬ ሞገሴነሽ የሚላትን ማለት ነው እና ውለታሽ አለብኝም እያለት ነበረ። ሁለታችሁም ውለታ አለባችሁ። ማነው ግን የበለጠ ውለታ ያለበት? እኔ ደግሞ አላጨርሳችሁም። በቃ ይቅር፣ በስተት ነው በስተት ነው የተናገርኩኝ። ሌላ ደግሞ ብዙ ቪዲዮ አጥፍተዋል። በውስጥ መስመር ነግሮሻል ወይ አብረሽ የምትለው ልጆች አላቸው። አ አላጥፋም፣ አላጠፋም የባለፈው ቪዲዮ ራሱ ማለት ነው አለ ተባለ። እኔ ጋ ግን እስካሁን እስከዛሬ ድረስ አትታይም። ለምን እንደሆነ ለምን እንደተደበቀች አላት ጋ እኔ ብሎ ካልተደረግኩ አለሁን የዛ ጋር እንደ እኔ ፎል አድርገ እየተከታተልኩ ነው። ለምን እንደማያሳየኝ ግን አላውቅም። እና ለማንኛውም ምናልባት ፍቅር ይዘው መጥቶ እንደዛ አደረገ ማለት አብረሽ አስባችሁታል። አንደኛ ህዝብ ዘንድ እንዴ ስራ ራሱ ቢሆን አይሰሩም፣ በጭራሽ አያደርጉትም ተግባባን አይደለም? በጭራሽ የማይሆን ነገር ስለሆነ እና ፍቅር ደግሞ የፉፉ ናት። እና እናንተ እኔ አውቀው ብታቁ ኖሮ እኮ አትጃጃሉብኝም ነበረ እላቸዋለሁ። ውድ ቤተሰቦች፣ እሱ ምንድ ነው ፍቅር እኮ እኔ ሁላቸው ሚስጥር አውቃለሁ። ልንገራችሁ በዚህ አጋጣሚ። ያው ፍቅር ደግሞ ሰራተኛው ማቃት አለው ማለት ማለት ሰራተኛ ማላት እኔ መጥፎ ነገር አይደለም የምናገረው፣ ጥሩ ነገር ነው የምናገረው እና ማለት አይ እንደዚህ አይደለም፣ እንደዚህ ነው ብላችሁ እንትን ለምትሉ ልጆች ነው ምነግራችሁ፣ ለሌላ ነገር አይደለም። በሌላ ነገር ደግሞ አትወሰዱብኝ፣ አትደርጉብኝ። ዛሬ የአብረሽ የሳተናው ልጅ እንትን ምንድነው፣ ምንድነው እናንተ ቀሚስ አላልኩም፣ እረ ምንድነው እናንተ አምጡልኝ። ይሄ ሱፍ ማለት ነው፣ ሱፍ ነው የሚለብሰው ብቻ። ቤላ አልብሰው እንዳያመጡብን ፍሩ። ዳኔ ግን አልብሶ ቢያመጡት ደስ ይለኝ ነበረ፣ ምክንያቱም ትላንትና ረርድብን ብሎ ያው ጸጌ ሊመታት እንትን ብሎ ነበረ ማለት ነው። እና ሩታ አመራረጥ አንደኛ፣ አለባበስ አንደኛ። ሁለታችሁም በቃ ከሴቶቹና ከወንዶች የሚያምርባቸው ሴቶቹ ላይ ነው። እውነቴን ነው የምላቸው። ለምንድን ነው ግን የሚያምረው ሴት ላይ ማለት ነው? ደሞኑ ተሳደባሉ ማለት ሴት ላይ ነው የሚያምረው። የምር ሴቶች ላይ ነው እየማራ የነበረውን እስኪ ዛሬ አብርሽ እናየዋለን። ጉድህን እናያለን። አብርሽና ሩታዬ እንደዚህ አጠገብ ላጠገብ አድርገን የትኛው ላይ ነው ሱፍ የሚያምረው ብለን ደግሞ ጉድ እንዳናደርግ አደራህን፣ እዳ ለማንኛውም፣ አምሮባችሁ እንደምትመጡ ተስፋ እናደርጋለን። ነገም የመጨረሻ መግቢያቸው ቀን መሆኑን እወቁ። በዚህ አጋጣሚ ሌላ ዚባዚንኬ ነገር ምንም ነገር የለም። ብቻ መግባታቸው፣ አደምፈልጉት ቀለበት አድርገው እንዲመለሱ አደምፈልጉት። ባይሆን ዱባይ ያላችሁ ዝግጅት፣ ማታ ግን የእርዳታ ስብስብ ነበረ፣ እንትን ላይ ቲክቶክ ሰፈር ላይ እላችኋለሁ። ውድ ቤተሰቦቼ ከቻላችሁ፣ እንደውም ወደዛ ሰፈር ሂዱና፣ ማ ቤት ነው ካላችሁ ደግሞ ሩታ የምትባል ልጅ አለች፣ እሷ ቤት ሄዳችሁ፣ የሆነ የታመመ ልጅ አለ ማለት የሁለት ኩላሊቱ ፌል አድርጎ፣ ከዛ በኋላ የሁለት ልጅ አባት ነው ተባለና፣ ሂዱና እርዶች፣ በቻላችሁ ታቅም እላችኋለሁ። እና እዛ ነበርን እላችኋለሁ። ስለዚህ ከቻላችሁ የዱባዮቹ ደግሞ ለነገ ዝግጅት አድርጋችሁ ጠብቋቸው። ልጆቹ ያው ይሄ ሰሞኑን እኮ ፍቅር አሰጣጥኮች አሉበት፣ ማለት ፍቅር እየተሰጣጡ ነው። ያው ዱባይ ልንገባም ነው እናንተ ሲመለሱ ማለት ነው። ፌንት የሚያስነቀል የሚያስነቀል ዲራማ እንዳይሰሩ ፍሩ ማለት እኔ ሲመጡ እራሱ እዚህ ከመጡ በኋላ ራሱ ጉድ እንዳያደርጉን እየፈራሁ ነው እንኳን እንኳን እዚያ ማለት እንኳን ኢትዮጵያ ከተመለሱ በኋላ ይቅርና አሁን ራሱ ከመጡ ከዚህ ራሱ ከመጡ ጉድ እንዳያደርጉን እየፈራው ነው ማለት ነው። ነገር ግን በፍጹም አይሆንም፣ ወላሂ በፍጹም አይሆንም። አያደርጉትም እንዴ! እንዴት ብለው ነው አያደርጉትም? ምንም አይነት ድራማ አይሰሩም፣ ታያላችው። ባይሆን ምናልባት ጸጌና ዳኔ አብርሽና ሩታ ተጣልተው ሊመለሱ ይችላሉ እንጂ ከዛ በኋላ ብጥብጥ ይወጣል እዛ፣ ምናልባት ነው ምላቸው። ደግሞ ይሄንን ወስዳችሁ ስሩበት አሉ። ተጣልቶ ግሞ መለስና ዳኒና አብርሽ ጸጌ፣ ሩታዬ ተጣሉ እንደዚህ ያደረጉን፣ እንደዚህ ያደረጉን ሊባባሉ ይችላሉ እንጂ ሌላ እንደዚህ ፍቅር ይዞ ሌላ ነገር ያደርጋል እንደዚህ ያደርጋል፣ ይሄ ብሎ ነገር የለም እና የማይታሰብ ነገር የህፃን እንትን ነው። ስለዚህ እንደዚህ እንደዚህ አይነት ነገር አይታሰብም ነው እምላችሁ፣ ማለት ነው። ሁሉም የራሱ ህይወት አለው። ተው። እኔ እኮ አሁን ኢትዮጵያ ስገባ ማለት ነው፣ ጋይስ ከእያንዳንዳቸው ጋር ቪዲዮ ለስራው ነው፣ ከእናንተ ጋር ብዬ አወጣጥቼ፣ አወጣጥቼ፣ አወጣጥቼ ብዙ ነገር አመጣላችኋለሁ። እኔ በሰላም ልግባና እኔ ምን አገባኝ። እኔ እውነቴን ነው የምላችሁ። በሰላም ብቻ ልግባና ማለት አወጣጥቼ፣ አወጣጥቼ ፍርጥ አደርግላችኋለሁ ማለት ነው ሁላቸውም ተፋታሁ የሚሉም አለ። አንተ ሳይፋቱ ማለት ነው ማለት ሁን ፋሲካ፣ ሰሞኑ ተፋትናል እያለች ነበረ ወሻት